ከዚህ በኋላ ወሬኛ አንፈልግም። ያ ወደፊት ነው። በኋላ እታች ያለ ሰው ወሬ ከዚህ በኋላ አንሰማ። ለማንኛውም ግን የተለያዩ ፕሪሚየር ሊግ ወይ ሆነ የሻምፒዮንስ ሊግ ጨዋታዎችን ያ አርሰናል እንደሚያሸንፍ የተረጋገጠ ስለሆነ አርሰናል በጣም የተለያዩ እስከ አንድ ሚሊዮን ብር ድረስ

አርሰናል አንድ ፓላስ ዜሮ አናዘር ሐራም ፉትቦል በቃ አቤት ሐራም ፉትቦል ጭራሽ እንደዚህ ማሸነፍ ያስደስታችኋል ወይ ምናምን ምን አገባህ ምን አገባህ ሰው ሶስት ያሸንፈው እኮ ዋንጫ ምናምን አለ ጀምሯል እኛ ሰባት በጋት ያሸንፈናል እኛ ሶስት ነጥብ ነው የሚያሳስበው ማነው ተረኛው የሚገርም

እናንተ በኦን ታርጌት እኛ በጎል እንደዛ ሆኖ እኛ ነው የምናሸንፈው። እንደዛ ሆኖ በኦን ታርጌት ቶ ጎል ምናምን ትላለህ፣ ነጥብ ምናምን ትላለህ። እንደዚህ ነገሮች አንተ ኦን ታርጌት እንደ ጎል ይቆጠርልህ፣ እኔ ጎል እንደ ጎል ይቆጠርልኝ። እኔ ነው የማሸንፈው። በእርግጠኝነት ነው የምነግርሽ። ኮፒሊንግ ያር ጌም ቪዲዮ ኮፒሊንግ የላይ ቤተሰብ መስክሩ ነው ኮሜንት ላይ ዘንድሮ አርሰናል ለዋንጫ የሚፎካከረው ከማንቸስተር ዩናይትድ ጋር ነው ያልከኝ ጓደኛዬ ያኔ አመቱ ሲጀምር ይቅርበልኝ ሰድቤ ነበረ። እኔ ጠንቋይ ዘመድ እንዳለ አላወኩም ነበር። በቃ አልገመትኩትም ነበር። ማንቼ ድረስ እኛ ተወቁሰነዋል ሴቲም እ ተሳጣት ማንቼ አምስት እርግጠኛ ነኝ ቀጣይ ደግሞ ወደ አራት ይወጣል። ተነስቶበታል፣ ሰውየው ተነስቶበታል። የማንቼ የደጋፊዎች ደግሞ እንዳትፋቷቸው፣ እንዳትፋቷቸው። አመቱ ሲጀመር እንዴት እንዳሳቁባችሁ ታስታውሳላችሁ። እንዳትፋቷቸው። ሁለት መቶ ሚሊዮን ላቅ አውጥተው ይኸው ከእናንተ ስር ናቸው። የትማሄዱም ከእናንተ ስር ናቸው፣ እንዳትፋቷቸው። ዛሬ አስጨንቋል። ቼልሲ ደግሞ የታለ ለምትሉኝ ሰዎች እኛ አላየ ነው፣ ግራ ገብቶናል። እኛም የለም እዚህ ውስጥ እንግዲህ ቼልሲ ስንት ነው ያወጣው? ሱራ ስለዚህ የት እንዳለ ገር ገብቶናል። ያየ ሰው ካለ እንደ ኮሜንት ላይ ጻፉ ነው የት ገብቶ። ማን አባቱ ነው ሙቃውን የከፈተው? በቃ ይሄ ብቻ መልሶልኝ። ማን አባቱ ነው ሙቃውን የከፈተው? መቼስ በቀዝቃዛ አጥቦ አይደለም፣ እንደዛ አይደለም። ባለቃ ሰዓት የሚያስጨንቁ እንደ ታኛ ቤት ይገርማል። ለለ ተጫዋች ሆኖ ማገባው ራያ ብቻ ነው ማለት ነው። ራያ ብቻ ነው ራያም እንግዲህ አንድ ቀን ባለቀሳ ኮርና ልትሻማ ሄዳ እንደምታገባ እርግጠኛ ነን። ጊዜ መጀመሪያ ጎኑን በቀድሞ ክለቡ ላይ አስቆጥሯል። ያው ሰለብሬት ማድረግ ቢፈልግም እንደ ፈርስት ጎሉ ግን እሱ በማለት ብቻ ስሜቱን ገልጿል ማለት ነው። የዛሬ ውጤት ያበደ ነው። አንደኝነታችንን አጥብቀን ይዘነዋል። ማንም አይነካውም። ያው ይህችን ሳምንት ከተርፌ ጋር እንግዲህ መጋራታችን ነው ደስታችንን። ሴፋን እንኳን በሳላች ትሞቅ ሞቅ አድርጉ። ሳምንት ይቀጥላል ይላችኋል። ብሪቼ ይዜ መጀመሪያ የፕሪሚየር ሊግ ጎሉ ለክለባችን ማለት ነው። የበፊት ክለቡ ላይ አግብቶ አልጨፈረም ለማለት እንኳን ያዳግተናል። ጨፈሩ አልድብ እናርጎ በቃ ይወደናላ ምን እናርግ። ልጁ እኮ ንቀት ኖሮበታል፣ ግን ይወደናል። እጅግ በጣም ውጥረት የበዛበት ፈርስት አፍ ነበረ። በጣም ከባድ ጨዋታ ነው፣ ቤተሰብ። በጣም ከባድ ጨዋታ ነቃ ደንገጥ ብለው መጫወት አለባቸው አሁንም ተጫዋቾቻችን። ከዛ በተጨማሪ አላንዴ ፈሲ አንቋጥር እኮ እኛ እኮ አንቋጥር፣ የአርሴን እያየው ማለት ነው ል በስልኬ እየተቋጠረ ነው። ምንም ውልም ዝልም የለም፣ እየተመራች ነው። ይቺም በደንብ ይቋጠር። ሰከንድ አፍ እንገናኛለን፣ ጋ ሲመቻችሁ። የሊጉ መሪ አርሰናል ፓላስን አንድ ለዜሮ በማሸነፍ መሪነቱን አጠናክሯል። እውነት በጣም ደስ የሚል ውጤት ነው ለአርሰናሎች። በነገራችን ላይ ቪዲዮን ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። አርሰናል በፊት እንደዚህ ተፎካካሪዎቹ ነጥብ ሲጥሉ እሱም አብሮ ይጥል ነበር። ያንን እድል አይጠቀም ነበር። አሁን ግን ተስተካክሏል መሰለኝ፣ ያንን ችግር ቀርፎ መጥቷልና ይህን እድል ተጠቀመ። ፓላስ በእርግጥ በጨዋታው ፈትኖት ነበረ፣ ግን ዋና ሶስት ነጥብ ነው። ፓላስ ገገማ ቡድን ታውቃላችሁ፣ ግን አንዳንዴ ያጋጠመ ሁሉን ጨዋታ በቃ ደልቶ እንድታሸንፋ ነው የሚጠበቅ። ዋንጫ ነው የሚያስፈልገው አርቴታ፣ ስለዚህ ወደ ዋንጫው መሄድ ነው በቃ። ደግሞም ሌላው ደስ የሚለው እኮ ደግሞ ኢዜም ግብ አስቆጥሯል። የመጀመሪያውን ጎል በፕሪሚየር ሊጉ ጎል አስቆጥሯል። ለአርሰናሎች ይህም አሪፍ ነው ብዬ አስባለሁኝ። ሳካ ትንሽ ጉዳት ተሰምቶ ተቀይሮቷል። የእሱ ትንሽ ላይሳስብ ይችላል፣ ግን አርሰናል አሁንም ድል ላይ ቀጥሏል። ሽንፈት የረሱ ይመስለኛል። ለማንኛውም አርሰናል ደጋፊዎች እንኳን ደስ ያላችሁ። እኔ ትልቅ ድግስ አለብኝ፣ ወደዛ ልሄድ ነው። በጨዋታ ላይ የተሰማችሁን ኮመንት ላይ አስቀምጡ። ቪዲዮ ከተመቻቸው ኮፒ ሊንክ ፖስት ላይ ማድረግ እንዳይረሳ። ንኪ አርሰናል እኮ አሸንፏል አንድ ለባዱ ግን ጥሩ ሽታ ይሸተተኛ አይደለም ስፔሻሊ ደግሞ ምኑ ጋር መሰላችሁ? የግብ ድል መፍጠር ክሬቲቪቲ ላይ ክሬቲቪቲ፣ የሊጉ መሪ እኮ ነው። አንደኛ እኮ ነው። ከሀያው ክለብ አንደኛ ነ ተብሎ የተቀመጠ ቡድን በሜዳው ነው የተጫወት ያለ ክሪስታል ፓላስ የሚናቅ ቡድና፣ በጣም ጠንካራ ቡድን ግን፣ በሜዳ ነው አንደኛ። የሊጉ መሪ እስከሆን ድረስ በደንብ ተጭነት፣ ተደጋጋሚ ግብ ድሎችን ፈጥረን ምናምን በደንብ አሳምነን ማሻነፍ አለብን። የክሬቲቪቲ እጥረት አለ፣ የግብ ድል አይፈጠርም። አንድ ያገኟትን እድል ተጠቀሙባት ያንን ፕሮቴክት ለማድረግ አስጠብቆ ለመውጣት የታደረገ ጥረት ነው። ስፔሻሊ ከረፍት በኋላ አሸንፏል ግን ጥሩ ነገር አልተመለከትኩኝ። ምን አርሰናል ይቀርታል። በጣም ቅሬታ አለኝ በዛሬው ጨዋታ ማለት ነው። ይቀርዋል አርሰናል። ሌላው ሲቲ ተሸንፏል፣ ሊቨርፑልም ተሸንፏል። ከሩት ጋር ያላቸውን ነጥብ ልዩነት አስፍቷል። ግን አሁንም ይቀሯል አርሰናል ብዬ ነው የማስበው። ለማንኛውም አርሰናል ክሪስታል ፓላስን አንድ ለባዶ አሸንፏል። ፋሚሊ ቶቶ ስፖርት እየገባችሁ እየገባችሁ ቺክን ሮድ አለላችሁ ዲፖ ስላደረጋችሁ ብቻ 50 ብር ይሰጧችኋል። ፕሪሚየር ሊግም ሻምፒዮንስ ሊግም ሁሉም ሊጎች ቶቶ ስፖርት ለፋሚሊ ቶቶ ስፖርት ነው የተቀላቀላችሁ። አርሰናል ከክሪስታል ፓላስ ጨዋታው ነው የተመለከታችሁ። አርሰናል አንድ ለባዶ አሸንፏል። አሳውን እስታችሁ ኮሜንት ያስ ቀጣመት ለሁለቱ ዋንጫ ልንጫወት ነው መሰለኝ እንዴ። ሲቲም ሊቨርፑልም ትቅጽቃለ አርሰናል ብቻ ቀረ። አርሰናል አይበላም። ያሁኑ ለቀጣይ ሊተላለፍ ነው ማለት ነው። ቀጣይ ሲዝን ለሁለቱ ዋንጫ እንፎከከራ። እስከዛ ደግሞ እኛ ተናበን ተደላረን እንገኛለን። ሁለቱ ዋንጫ በአንዴ ማለት ነው። ሀያ ሁለት እንገባለን ማለት ነው። ነገሮች እንዳለ ሲገጣጠሙ የሳቅሹላ፣ ታፍሪያለሽ። የሳቅሹላ ሁላቹሁላችሁ የእግር ኳስ ቤተሰቦች አንድ ሀቅ ነው፣ አንድ ሀቅ ነው። ፈርስታፍ ላይ አንድ ጎል አስቆጥረህ ማለት ነው አይደለም። ፈርስታፍ ላይ መጀመሪያ ጫወታው ከመጀመሩ በአምስት ደቂቃ ውስጥ የመጀመሪያ ጎል አስቆጥሮ ጫወታውን አሸንፎ ሊወጣ የሚችል ቡድን ማነው? ጎል ሳይጨምር ከተባላችሁ የኔው ታላቁ አርሰናል ብቻ ነው። ከሱ ውጭ እናቱ የወለደች ቡድን ሊያደርግ አይችልም። ይሄ ቲም ማለት ነው፣ ይሄ ቲም አደለም ጎል ልታስቆጥርበት ይቅርና ሙከራ ልታደርግበት የማችለው ቲም ነው። በቃ እንደ የዓለማችን እጅግ አስፈሪው ቲም ነው። አስፈሪው በቃ ማለት በአግባቡ ፍሩት፣ ፍሩት ይሄን ቲም በአግባቡ ነው ምላችሁ። ምን አይነት ቲም ነህ? ምን አይነት ቲም ነህ? በእናትህ ዜ እጅግ አስደናቂ እንደዚህ አይነት ጎል ፕሪሚየር ሊግ ላይ አይቻልም። አይቻልም። በመሰረቱ እንደዚህ ቴኳንዶን ያካተተ አጫወት የለም፣ ህጉም አይፈቅድም። እንግዲህ ጥፋት አጥፍቷል። የቅርባሉት ጀማው፣ የቅርባሉት ለማንኛውም ጀማው። መሪነታችን አጠናቅረን ቀጥለናል። ቲክቶክ ክሬቲቭ አዋርድ ላይ ጀማው ቮት እያደረጋችሁ ነው። ሊንክ ባይሆን ያዳረ እየገባችሁ ቮት አድርጉ። ቮት አደራረጉን የሚያሳይ ቪዲዮ ደግሞ ቴሌግራም ላይ ለቅቄላችኋለሁ። ገብታችሁ ቼክ ማድረጋችሁ እንዳትረሱ። ጀምአው ይመቸል እንችላለን ስ ፓላስ ለአርሰናል የሸጠው ተጫዋች ጤነኛ መስሏቸው አንድ ተጫዋች ነው። ልጁ ሁለት ካራክተር ነው ያለው። ሜዳ ውስጥ እንደ ልብ ያደርጋል። አይ ካልክ ደግሞ ውሻጌ ግሉ ነው። ያራዳ ልጅ የውሹ ማስተሩ ነው። ከቻል ዓለም ዛሬ ከዋርተን ላይ ኳሱን ስልብ በቃ እንደዚህ ጀምር ያለዋል በአዲስ አገባብ መጥቻለሁ። ስልብ ነው። ፈርስታፍ አርሰናል ከክርስታል ፓላስ ተጠባቂው ጨዋታ በአርሰናል አንድ ለዜሮ አሸናፊነት ወደ ረፍት ወጥቷል ማለት ነው። ሰከንድ ሀፍ ምንም የምንመለከት ሆን አሳብ አስተያየታችሁን ኮሜንት ላይ እያስቀመጣችሁ አዳዲስ ሰዎች የፕላስ ምልክቷን በደንብ ሼር ኮፒ ሊንክ እየተደረገ አርሰናል ይህንን ውጤት የሚያገኝ ከሆነ ለዋንጫው እጅግ በጣም ሩጫውን እያፈጠነው ይመጣል ማለት ነው። አራዳ ልጆች አሳብ አስተያየት ኮሜንት ላይ። እውነተኛው ሀራምቦል ይሄ ነው። በስመም አንድ ጎል አገባን በሴት ፒስ ከዛ በኋላ ሙሉ ጨዋታውን ጥርቅም በቃ ዛሬ ትክክለኛ ሀራምቦል ያየነው ያየ ነው። ዛሬ ነው ምንድን ነው የተፈጠረው? ምን አይነት ጨዋታ ነው የምንጫወተው? ኤዜ ማለት ነው ምንድን ነው ያገባው ጎል? ኤዜ እንዴ ሴዶ ማርሻል አርት እኮ ነው። ጭራሽ ጭራሽ የማይገባ ጎል እንዴ፣ እንደዚህ ምናምን ኮንጉፉ ኤዜ ይችላል። ግባና አውጣው። ሁላችሁም የአርሰናል ደጋፊዎች ኤንን ቪዲዮ ደግሞ ሪፖስት አድርጉት። በፕሌየር ሬቲንግ እንገናኛለን ማለት ነው። ስለ ሙሉ ጨዋታው እዳስስላችኋለሁ በዛ። ማለት አሁን ማሪድ እየመራ ነው። ኬሊያን ባፔን እስቲ ግባና አውጠው። ሀላ ማድሪድ ይችላል። ምንድነው ግን አርሰናል የሚሰራው? እግዚአብሔርን ማለት ነው። ጋብርኤል በጣም ይምጭ። ሳሊባ ሰከንዳፍ ላይ ተቀይሮ ወጥቷል። ለምን እንደተቀየረ አላቅም። እነግራቸዋለሁ ሁሉንም ነገር ማለት ነው። ሂንካፔ የመጀመሪያ ጨዋታ ነው አድርጓል ማለት ነው። ምን አይነት ጨዋታ ነው ይላችሁ። ዛሬ ሃራምቦል በስትክክል ነው ያየ ነው። ሰከንዳፍ ላይ እየቀያየረ በስማ ፓላሶች ይችላሉ። ፓላሶች ቦክሳቸው ውስጥ አላስገባ ይያሉ ነበር። ምን አይነት ጫዋታ ነው የሚጨውት? ይችላሉ ፓላሶች ማለት በፕሌር ሬቲንግ ሙሉ እንዳስስላቸው። አርሰናል ዛሬ ከ3 ነጥብ በላይ ነው ማግኘት የቻለው ይህንን ደግሞ በደንብ አስረዳቸዋሉ። በዘጠነኛ ሳምንት እንግሊዝ ፕሪሚየር ሊግ ተጠባቂ ጨዋታ መርተኞቹ አርሰናሎች ጠንካራውን የኦሊቨር ግላስነሩን ክሪስቲያል ፓላስን ኤምሬትስ ላይ አስተናግደው በቀድሞ የክሪስቲያል ፓላስ ተጫዋች የሆነው ኤብሪቼዜ ብቸኛ ጎል 39ኛው ደቂቃ ላይ አስቆጥሮ 1 ለ 0 በሆነ ጠባብ ውጤት ማሸነፍ ችለዋል። ኤብሪቼዜ በአርሰናል ቤት የመጀመሪያ ጎሉን ፕሪሚየር ሊጉ ማስቆጠር ሲችል የቀድሞው ክለቡ ፓላስ ላይ ነበረ። በወሳኝ ጨዋታ ሶስት ነጥብ መስጠት የቻለች ጎል ማስቆጠር የቻለው ማለት ነው። በዚህ ጨዋታ ላይ ፓላሶች በጣም ጠንካራ ተፎካካሪ ነበሩ። የተለያዩ ቡድኖች ላይም እንደሚያደርጉት እንግዲህ ኮምፓክት ሆኖ ነበረ ጨዋታውን በካውንተር አታክ ለማጥቃት ጀምሮ የነበረው ታዲያ አርሰናሎችም እንደተለመደው በሴት ፒስ ነው ከቆመ ኳስ ተሻምቶ ኤብሪቼዜ ብቸኛዋን ጎል ማስቆጠር የቻለው ማለት ነው። እንግዲህ እንደሚታወሰው ሊቨርፑል ነጥብ ጥሏል። ቼልሲ ነጥብ ጥሏል። በተመሳሳይ ደግሞ ዛሬ ማንቸስተር ሲቲም ነጥብ ጥሏል። አርሰናል ከሶስት ነጥብ በላይ ነው ማግኘት የተቻለው ማለት ይቻላል። ልኳችሁ ለዚህ ነው ከዛሬው ድል በኋላ መርፈኞቹ አርሰናሎች በፕሪሚየር ሊግ ያላቸውን የአንደኛ ደረጃነት ወደ ሀያ ሁለት ነጥብ ከፍ በማድረግ እንግዲህ መሪነታቸውን ማጠናከር ችለዋል። ፓላስ ግን በጣም ጠንካራ ቡድን ነው። በጣም አስደናቂ ፉክክር ነበር። እስከ ዘጠና ደቂቃ ድረስ ሲያስመለክተን የነበረው ማለት ነው። ለማንኛውም ስለዚህ ውጤት ምን ትላላችሁ? ሀሳባችሁን ኮመንት ሰክሽን ላካፍሉኝ። የፕላስ ምልክቱን በመጫን ፈጣና አዳዲስ የሆነ እግር ኳሳዊ መረጃዎችን ማግኘት ይችላላችሁ።